አሬ ያደገበት ነው እሱ ራሱ እኮ በ14 አመቴ እንዳገባዋት ሚስቲ አምረሽ ነው ይልኛል። ዋጋው ለቀቀርኪበት እንጂ እስከሞትም ላደርስልሽ ይችላል። አራይ ሙትኝ እውልሽ እንፈልጋው ለባብስ ልክ እንደ ድሮናቶች ነው በቃ። ጌጣ ንቅሳቱ፣ ጫማ ሁሉ ነገሬ፣ እንደ ድሮ ተዘነጭኝ ነው የምፈልጋው። አዘናጭ ለክርስትና፣ ለቤተ ዘመር ጥያቃ፣ ለሰርግ፣ አራንደውም ለለክሶ እናንተ ብቻ ጥሪ ይኑርባችሁ። ኑ በተመጣጣኝ ዋጋ እናዘንጦታለን። ቤቶች ሃይ! ሜሪሊ እንደት ነሽ? እንደት ነሽ ሜሪሊ? እንዴ፣ ሜሉ ና እንጂ፣ እሱ ጋር ሆነሽ ነው እንደምታናገሪኝ? መጣው መጣው። እኔ የምልሽ ያቺ ሾካ ከዛሬ የት ገብታ ነው? ለነገሩ ታያትን ድሮ አትመቸኝም። ይልቅ እሱን ታይሆና ዛሬ እንዴት አድርገሽ እንደምታዘነጭኝ አላቅም። ይኸውልሽ ቀጠሮ ደግሞ ህይወት ቀያሪ ነው። ልብ ትርክክ አድርጎ ምርኮኛ የሚያደርግ አለባበስ እንድታዘነጭኝ ነው የምፈልገው። ዋጋውን ለቀቅ አድርጊበት እንጂ፣ እስከ ሞትም ላደርስልሽ ይችላል። አራይ ሞት፣ ይኸውልሽ የምፈልገው አለባበስ ልክ እንደ ድሮ እናቶች ነው። በቃ ጌጣጌጡ፣ ንቅሳቱ፣ ጫማው፣ ሁሉ ነገር እንደ ድሮ እንድታዘነጭኝ ነው የምፈልገው። ልክ እኮ ነሽ። በዛሬ ሰዓት እንዲህ አይነት አለባበስ ጥሩ እይታን የሚሰጥ ይመስለኛል። ግን እንደዛ ደክመሽ ባይወደውስ? ኧረ ያደገበት ነው። እሱ ራሱ እኮ ነው በ14 አመቴ እንዳገባኋት ሚስቴ አምረሽ ነው ይልኛል። ምንድነው? በ14 አመቴ ቀጥ ብለሽ ውጪ። እንዴ ምን መጥቶሻል? ለእንደዚህ አይነት ቀጠሮ ድጋፍ አልሰጥም። ምንድነሽ? በእንደዚህ አይነት ነገር ላይ አልሳተፍም። እየቀለልሽ መሆን አለበት። ይልቅ ቶሎ መተሽ ስራሽን ብትቀጥዪ ነው የሚሻልሽ። ትቀልዳለች እንዴ? አመረረች እንዴ? እቺ ሴትዮ። በአስራ አራት አመቴ ምን የተለየ ነገር ኖሮት ነው? ትንሽ ቆይታ ትመጣ የለ። ራሱ ምንድነው ስራ እኮ ነው። ለምንድነው እንደዚህ የምትቀልጁ ግን? እንዴ አንቺ መተሽ ስራሽን ብትሰሪ ነው የሚሻልሽ። እንዴ አዘንጪኝ ማለት እንዲያርጋል እንዴ? ምን ሆነሽ ነው መጣሽ? ድሮም እንደምትመጪ ታውቁኝ ነበር። ይልቅ አሁን ስራሽን ትቀጥያለሽ አትቀጥይም? ነገርኩሽ እኮ ለእንደዚህ አይነት ቀጠሮ ድጋፍ አልሰጥም። ቆየ ምን ድጋፍ ነው የምትዩ? እንዴ ብሬን ከፍዬ መሰለኝ ድጋፍ ትላለች። እንዴ እየደገፍኩሽ፣ እንጀራሽን እያስፋፋውልሽ አንቾች ድጋፍ ሰጫዋ። ምን አለ እንደው እንደዚህ አይነት ቅሌት ላይ ያለ እዛው ድፍት ባደረገው። አረ ልጆቹ ይትረፍ ቤብዬ ምን ነው አንቺ እኔ የምለው ግን የቤት ኪራይ የምትከፊው እንደዚህ ወግ እያጠበቅሽ ነው። አከራይሽም በአውቀው ግን በአንድ ለሊት ነበረ ማፈናቀልሽ። ያውልሽ አሁን ሌላ እንግዳ ይመጣል፣ ቀጥ ብለሽ ውጭልኝ። እኔ ምለው ተሸላሚዋ ድንግል ስንታለሽ፣ ለምን ቢዝነስ አንሰራም? ብልግናሽ ግን እያኮነተለ እንደሆነ ይታወቅሻል

ልቀቂኝ አልኩሽ ሄሎ ኧረ ጓደኛዬ ጉዶን ኩልሽ እኮ የላክሽኝ ቦታ እንዳሰብነው አይደለም ሹገር ዳዲ ጋር የምትሄጂ ከሆነ አላዘነጥሽም ብላት አትገግምም። ለብሩ እኮ ችግር የለውም ምን የፈለገችውን እከፍላት ነበረ ቆይ አንቺ ሌላ የምታውቂው ቦታ የለም እንዴ ካልሆነ በቃ ወይ ሰፈር እፈልጋሉ ምን ማድረግ ይቻላል ንቅሳቱን እንኳን ራሴ ሞክረዋለሁ በቃ እሺ እደውልልሻለሁ የመጨረሻ ስሚኝ፣ ያልሽኝን እንከፍላለሁ። አታዘንጭኝም? አላዘንጥም። እኔ ምን አንቺ ቤት የከፈትሽውን ለስራ ነው ለሆሬ ነው? ለቀጭ ፈናትሽ፣ ወደዛ ለቀጭ ፈናትሽ ኩዴታ አባቱ አንገት ከሚሰበር ባይበላስ ሊቀራ። ለዘፋኝ ተመስገን አላኪ፣ እንዲህ ማህበራዊ ኃላፊነት እንድወጣ ስላደረገ አመሰግናለሁ። እረኛው ምን አለ? ፎቶክሳ አላኮረዋችሁም? ስሜን እየጠራችሁ አቀጣጥሉታ፣ ፕሮሞሽን ስሩ እንጂ አቤት ቆራጥነት! አቤት ሆድማ አሸነፍ እንዴ? እንደሱ አይነትማ አንድ ሚሊዮን ቢወለድም አይከፋም። አቤት አቤት ቆራጥነት! ይሄ ተንከሲስ ደግሞ የታባቱ ገብቶ ይሁን እሱም በመፈለግ ህይወትን

ያ አላደነካትን? ምንድን አደንከት ታዲያ? እንደዚህ እንደዚህ አይነት ቆራጥነት ሁሉም መልመድ አለበት። ታውቃለህ? ያንን አደረግኩ። ሁሌ ያለችውን ነገር ሰምተላታል። ስሜን አጭሁልኝ፣ አቀጣጥሉልኝ ስትል አልሰማሀትም? ታዲያ ምን ክፋት አለው? ክፋት አለው። ትሰማኛለህ? ማህበራዊ ኃላፊነትን ስትወጣ ጉራ መቸርቸር አያስፈልግም። አንተ ደግሞ ሁሌ አቃቂር ማውጣት አይሸምምህም። ማሬ ጨርሻለሁ።